ጽናት ክፍል ስልሳ ስድስት። ሰላም ጤና ይስጥልኝ ክባት እና ክብራት የቻናሌ ቤተሰቦች እንደተለመደው ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ተቀላቀሉን። የኪራ አባት ኪራን በዚህ በሶስት ቀን ውስጥ እንድታገባ እያሉት ነበረ። ጽናት በበኩሏ ለአባቴ ምን ብዬ ነው የምነግረው፣ ዋሽቸዋለሁ እኮ እያለች ነበር። ጽናትን በቶሎ እንድታገባ ትፈልጋለሁ? እኔም ቢብዬ ነው ማለት ሰውየው ምን ማለት ነው እንዴ አባ፣ እኔ እኮ ጽናቴን አይደለም ብሎ አሁን ኑ በአገባት ራሱ በጣም ነበር ደስ የሚለኝ። ግን ግን ምን ጽናቴ አባቷ እንዲከፋ አትፈልግም? ያው እንተና ታዲያ አስታለቅስ ትሞት ማለት ማለቴ ያው ያንተን ማግባት እንዴት በጉጉት እንደምትጠብቀው ተጋሚ የሆነ ነገር እንደደበቃችሁ እየተሰማኝ ማን ነው የሚደብቀው? ሶስት ቀን መሞሸር አለባችሁ። በዚህ ሶስት ቀን ምን ነው ኬራ ኪራ ከአባቱ ጋር ቁጭ ብሎ፣ የኪራ አባትም ኪራ በዚህ ፅናትን ቶሎ እንድታገባ ፈልጋለሁ እኔም ብዬ ነው አለ። ሰውየው ምን ማለት ነው እንዴ አባ፣ እንኳን ፅናትን አይደለም ነገር በቶሎ ባገባ ነበር። ግን ግን ምን ጽናት አባቷን እንድታስከፋ አትፈልግም እና መንገድኗ። አይአባ ያን ያህልማ ቀላል አይደለም። ጽናት በምንም ሁኔታ እንዲከፉባት አትፈልግም እና የጽናት አባት እኮ ተማሪ እንደሆነች ነው የሚያውቁት። ጽናት በምንም ሁኔታ አባቷን እንዲከፉባት አትፈልግም እና ያንተን አትሞት ያንተን ማለት አልገባኝም። ማለቴ ያው ያንተን ማግባት በጉጉል በጉጉት እንደምጠበቀው ታውቃለ አባዬ። እኔም የማለቀው ነገር አለ። እንዴ በተደጋጋሚ ነገር እኔ እንደደበቃችሁ ነገር ይሰማኛል። የሆነ ነገር እንደደበቃችሁ አለ። አሁን በቃ አታረሳሳኝ። ከጽናት ጋር ተማከሩ። በዚህ ሶስት ቀን ትጋባላችሁ። በዚህ ሶስት ቀን ምን ነው ረዘመባቸው? አንድ ቀን ከግማሽ ላርገው። እንዴ አባ ስለ ሰርግ ኮን እያወራን ያለ ነው። አንተ ለመሞሸር ተዘጋጅ፣ ሌላውን ለእኛ ነዳው ገብስ ነው እንዴ? አባቷ ጋር ሽማግሌ ሳይላክ ነገር ኮኮ፣ አንተ ጽናትን አውሯት፣ እኔ ነገውን ልካለሁ። የት ነው የምትልከው እንዴ? ገጠር ቆይ፣ ምንድን ነው የምትለው? ያችን እንዳይለ ብለን መሳሳል እናት ብታስደስታት ምን አለ እንደ ኧረ አባ፣ እንደሱ አይደለም። እሷ ለአንተ ምን እንዳደረገች ብታውቅ ሶስት ቀን አይደለም ለሴኮንድ አትቆይም ነበር። አሳዝናል

እየፈተፈሽ እየሰራሽ የምትልክላት ምግብ ራሱ ተበቂ በላይ ጋሽ፣ ላናግርሽ ያሉኝ በሰላም ነው? ትንሽ ጨነቀኝ እኮ። ምን ሰላም አለ፣ ህይወቴ እየተሰቃየችብኝ። ከጸሎት ውጭ ምን ማድረግ እንችላለን? እንደው እሱ በቸሩነቱ እጁን ያንሳት። ኪራን እንድታገቢው ይፈልጋለሁ። እሱ እኮ እሱማ የኔ የምኘው እኮ ነው። ና፣ አልተረዳሽኝም። ከሶስት ቀን በኋላ ሰርጋችሁ እንዲሆን እፈልጋለሁ። አዎ፣ ጽናት፣ አሁን ካደረግሽው አይበልጥም እንዴ ጋሽ። እኔ እኮ ኪራን ስማገባ ስለወደቱ ስለማፈቅረው እንጂ ለእርሶ ብዬ አይደለም። በዚህ ፍጥነት ደግሞ አይሆን። ምን እናታምኝበትም አባቴ፣ በኋላ እሱ ብቻ ነው ያማ። ለምንድን ነው እንዳታገቢ ያደረገሽ አባቴ? ዋሽቸዋለሁ። እዚህ እየተማርኩ እንደሆነ ነው የሚያውቀው። እሱንም ቢሆን ኪራ ነግሮኛል። ከሱም ጋር ቢሆን ያወራዋል። እንጃ ጋሽ። እኔ ግን አባቴ ማስከፋት አልፈልግም። አስቶ ሳስቅ ምኞቷ ሳይሳካ እንድትሞት አልፈልግም። እሺ፣ በጣም እየተጨናነኩኝ ነው። ራስ ወዳድ ሆኜብሽ ይሆናል፣ ግን ደግሞ ለአባትሽ በተስፋ ከመኖር ይልቁን እውነቱን ብትነግሩ የተሻለ ነገር ነው። እሺ፣ ወይ ላስብበት። እባክሽ፣ መጋባት መጋባታችሁ ላስቱ ከወርቅ በላይ ነው። መጋባታችሁ ደግሞ ላይቀር አስቱ በህይወት እያለች ከማታስበች ነገርኝ። እሺ በቃ አሁን ሂጂ። እሺ አምላክ ይባርክህ። እሺ እንድትል ድፍረቱን ስጣት፣ አለ ኪራ አባት። እውነት ጋሸ እንዳሉኝ እውነት ገመድ መበጠሽ ደርሷል። እንጃ አላቅም፣ ግራ ገባኝ። እንዴት ብዬ ነው? በየትኛው አንድ ቤቴ ልጅ ትምህርቷን አቆማ ስራ ጀምራለች። ይኸው አሁን ደግሞ ልታገባ ነው። ሽማግሌ ሊላክልህ ነው የምለው። ትመር ለነገሩን ከባድ ነው አባቴ። እንዴት አንተ ያሰብካት ሴት ጠንካራ ሴት አይደለችም። ልጅህ እንደፈለገች እንደፈለግከላት ልጅ አይደለችም። ነ ጠንቆኛል ያው ሰኒ ይመጣ። አንቺ ሰላም ነሽ? እንዴት ነሽ? ብላ ሰላም፣ የሚገርሚ ሳሎን እራሱ አልገባሁም እዚህ ቀጥ ብዬ ነው የመጣውት። እንዴት እንዴትማ፣ ቅድም ስልክ ስታወሪ እንደደበረሽ ገብቶኛል። መቼም የእንግድ ገዳ

እስቲ የትኛውን እልል ታልበልሽ? እኔ ግን የትኛው ሙዚኛ ነሽ እንዴ? ለምንድን ነው የምረጋጋው? ምን ልታረጊ ነው እ በርበሬ ልቀነጥስ ነው። እንደውም ሻርብ ስጭኝ። ወገብ የልስ የብዶች አለቃ የሆነች ልጅ ነገር ላይ ለሙዜ ከኑሩና ከነሆም ውጪ ፍቅረኛ ያለው ሙዜ መሆን አይችልም። አሌሰ ለምን እንዴ? ትልልቅ ሰርግ ላይ ትንሽ ሰርግ ስለሚገኝ ነው። እንዴት ነው ወገቤ፣ ለሰርጉ በቂ ነው አይደል? ሳንኝ እየተረጋጊ። ምን ነው ግን ለአባቴ ምን ብዬ ነው የምነግረው? እሱማ አለለካ። ምንም ቢሆን እኮ እውነቱ መናገር አለብሽ። እሱማ፣ እኔም እንደዛ ላደርግ ነው ያሰብኩት። አሁን ሳሎን እንሄድና ምን ምንም ማድረግ እንዳለብሽ እናስብ። ሙሩስ ደውዬላት ነበር። አሟ ናሆሜም ኑርዬ እያለ እያሻሻታል። ምን አላክ ቤት በውስጥሽ

ስታጠዳም ስታጠዳ ከሰው ከሰው ይበደራሉ። ሳጠዳ ሳጠዳ ሳቃለች። አትሳቂ በቃ፣ እንዳያመሽተኝ የነሽ ኪራማ አባት በበኩ አስትዬ፣ ተያልኩሽ እኮ እኔ። ምኮዳንች እየመጣሁ ነው። ስንት ጊዜ ነው ስለዚህ ቦታ አታውሪ የምልሽ? አስቱ፣ ቆይ እስቲ ተረጋግተሽ ስሚ፣ እኔ የምልሽን አዳምጪ። አታልቅሺ። አልሽ ደግሞ እንደሱ ምን ማለት ነው? ለማንኛውም መጣሁ። ሰኒና ሙሩ ሰኒ ሙሩ ጋ ሄደው። ሰኒና ጽናት ናሁሜ ነግሮኛል ሙሩ እኮ ለምንድነው እንደዚህ የምታረጊው? ወይስ እቤት ስቁጭ ብዬ ምን ላደርግብለሽ ነው እንዴ? መጀመሪያ እኮ ራስሽን ማስታመም አለብሽ። ናሁም እኮ እንድትታረቂ ታስጨንቃለች። ምን ማታረጊ? ቢደበድበኝም ደስተኛ ነበር። አይ ለማንኛውም ካስፈለገሽ ምን እንጠረኝ። ቅድም እኮ ኪራ መጥቶ ነበር፣ እና የሰማሁት እውነት ነው አዎ ከሶስት ቀን በኋላ ሊሞሸሩ ነው እና ሙሽሪት የሰርጎ ዋዜማ ኮጫት ወጣ አረ ብታይ ምንድን ነው ጥላ ይዛልኝ እኮ ነው የመጣችሁ ሰኒ ምን ነው አልፈጠንም አንቺ ምንድን ነው የምትዪው ሲጀመር እኮ አመሻል ብዙ እንዴ ምን ሆናችሁ ነው በአሁኑ ሰዓት እኮ እንደ ሰማይ ርቋል ሰርጎ ታችሁ እሺ ብትሉ ይሻላችኋል እሺ ግን አባት ምን ልበለው አንቺ እሺ በይ እንጂ

እኔም በጣም ጨንቆኛ በጎዳኞች አበረታች እና በአንተ ኃይል ልነግረው ሱ ነው የመጣሁት። ጽናቴ ምንም ቢሆን አንቺ ያላመንሽበትን ማድረግ አልፈልግም። ምን ማለት ሰዓትን ከአንተ ጋር ከመሆን ውጭ ምንም ያስደስታ ነገራል። እሽ ጽን ይጭ ሜሌድ ልጅ ሳምሽ ደው ይላቸው። ይቅናሽ ኔ ሚስት። እሽ ስልኳን ልደውል ያዘች። ኪራም አምላኬ፣ እባክህ ያን ደስታይቼ ድጋሚ መከፋት አልፈልግም። ታውቃለሁ እባክህ የጽናትና አባት ልቦናውን አራራልን። በተዳራችን ደስተኛ ፈቃደኛ አድርግልን። አባቴ ለምና በቶሎ እንዳገባ እንደፈለገው እንቆቅልሽ ነው የሆነብኝ። ግን በቃ ነታው ደግሞ የጽናት አባት መፍቀድ አለባቸው እያለ ወደዚያ ወደ ሲንቆራጠስ ጽናት መጣች እና ጽናት አላጥምጥም አለችበት። የሆልጅ ጽናቴ፣ ምንም ቢሉሽ እንዳትና። እሱማ ግን ለምንድን ነው እያወቀ ማለት ኛል ማለት ኛል አባዬ እኔ ተማሪ እንዳልሆነ ያውቅ ነበረ ያኔ በረንዳ ላይ ስንጨቃነቅ ሰምቶ ነው እና እንዴት እያወቁ ዝም አሉ? ያው እኔ እንዳልጨናነቅበት ፈርቶ ነው አባትሽ። ግን መጨነቅ በጣም የሚገርመው እኔ ግን ለጋሽ እስከምንረገራቸው በጣም ጨንቆኛል። እኔ እኔም እንደዛው ቅፍቅፍ ጋሽም ሂሳብ እያደረጉ ጋሽ ሻምበል ምንተስኖት እያሉ አበጄ እያሉ ወረቀታቸውን ማስታወሻ እየያዙ ነበር። አቶ ገብረ ክርስቶስ እንደዚያ እያሉ ማስታወሻ እየያዙ ነበር። ቆጭ ይህማ፣ ባለፈው የልጁን ሰርግ ጠርቶ ነበር። አሁን መጥራት አለብኝ። አቶ ቸርነት፣ ይህ እንኳን መልካም ጎረቤት ነው። እንግዲህ፣ ከሰው ሰው መለየት፣ አይ፣ ስልክ በደወሉ ና፣ አቤት፣ ሰርገኛ ጤፍ አይሆንም ማኛ፣ ጤፍ መቶ ኪሎ፣ ጥቁር ጤፍ አምሳ አዘጋጅልኝ። ደጋሽ ቀልባ የለውም። እርሲግ ደሞ የቃውን ልደውል እያሉ ክሮቢል በበኩሉ እክችን ገብቶ ሽንኩርት እየከተፈ ነበረ፣ ምግብ ለመስራት ምን እያደረግ ነው? አለ ፅናት። እንዴ ዛሬ እኮ እኔ ነኝ። እንዴ ለምን? ምክንያቱም አንቺ ሙሽራ ነሽ። ሰአት ደግሞ በሽንኩርት ምክንያት እጅ መጥርቆር የለበትም። እንዴ ጭራሽ ንግስት አረጋችሁኝ። እንዴ ሌሎቹ ደግሞ እነማን ናቸው? ጋሽ ጠዋት ግቢ እየጠረኩ መጡና እትዬ እንዳሰራ ብለዋል። ሙሽራ ነሽ፣ አዋራ እንዳይነካሽ

እውነት አባ ለኔ ደስታ እንዲ በመልፋትህ አመሰግናለሁ። ያንተን አባትነት የኔን የእናትነት ጽኑ አፍቃሪነት ስለሰጠኝ አምላኬን አመሰግናለሁ። ክራሽ፣ በመጀመሪያ በኑሮ ደረጃ አትቀበሉኝም ብዬ ነው ያን ሁሉ ስህተት የሰራሁት። አሁን ግን አባቴን አናግረው ስላሳምኑልኝ በጣም አመሰግናለሁ። ይልቅ አሁን ተነሱ፣ ልብሳችሁ አንቺም ቤሎሽን አንትም ሱፍህን ተለቁ እናንተ። አርግዛል አባዬ ብዙ ቀያት መጣሁት። ገና አለ ቤቱን መቀየር አለብኝ። ጋሽ ግን ምንም ወጪ ስላላገዙት እንዲህ እንደዚህ ታያለሽ። አባትሽ ቤጥሽ እንደዚህ ነበር። እኔም እኮ እንደ አባትሽ ነው ማየት ያለ። በሉ አሁን ሂዱ፣ ተነሱ፣ ሂዱ። ይሄ አባ ቢያንስ የክብሮን ቁርስ እንብላ እዛው ለክታቱ ስትመለሱ እዛው ውጭ በልታችሁ። ሻባ ብለው ተያይዘው ወደ ቤሎን እና ሶፊዬ ሊላኩ ስዬ፣ አሁን አሳብሽ ሊሳካ ነው ስትመጭልኝ እንዴት ደስ እንደሚልሽ አሉ። የኪራባ ኪራና ጽናትም ቤሎን እየመረጡ አይሆንም ይሄ ይሆናል እየተባባሉ፣ በመጨረሻም አንድ ቤሎንስታ ስታ አሳየችው ብሎ መለስ እዛም እስከምትለካው ቁጭ ብሎ እየጠበቃት ትም ለብሳ ክትስትል ኪራ እንደውሃ ቆሙ ቀርቶ በእጁ በጣም ደስ ይላል እያላስ፣ ያውም እጇን ግንባሯን ሳም ማደረጋት፣ ከፀጉሯ ላይ የሚደረገውንም አንስቶ አደረገለ። ኪራ አባት ቤቱን ሲያስተካክሉ አዲስ እቃ እያስገቡ ሙሩ ናሆሜ እያገዟቸው ነበር። አዲሱን ሶፋ፣ አዲስ እቃ አስገቡ።

አው ሱማት ይለኝማ ምንም አላደርገው ነገር የለም ብላ እዛም እየጨፈሩ እንግዶቻቸውን እንደዚህ እንደሚያደርጉ እየተለማመዱ ነበር። ወደዛውም እየተሳሳቁ እነ ነሆሜ ሰኔና ኑሩም አቤት አቤት አቤት መጡሉ ሙዚዎቹ ብለው እንዴት ናቸው ሲያምርብሽ፣ እያሉ ይህን ቆንጆ እያሉ ጠቅለል እያለ ነሆሜም እየተሳሳቁ እየቀለዱ፣ ሆሜ ኑሩን እያሽከረከረ እንሽ እንጭቃን ጠፍበ እያለ ሰራቸውን ቀጠሉ። ናሆሜና ኑሩም መምረጥ ጀመሩ። ሱፍ የሚለብሱ ለናሆሚ የተመረጡ በኋላ ለሙሩም እየመረጡላት ነበረ። አስባችሁታል። እኔ መረጥኩላት የሆነ ቀይ ነገር ቀሚሱ እንዴት ያምራል። አው እነሱም መረጡት። ሰኔ ያነሳ አይ አይሆንም ተባሉና እንደገና ሌላ መምረጥ። አዎ እየጨፈሩ ነው። ደግሞ ሽሮም አይነት ከለር ሙሩ መረጥ። ሙሩና ሰኔ አንድ አይነት ለብሰው መጡ። ሙዚዎች አለሉ። ጭፈራቸውን ቀጠሉ። በጣም እየተደሰቱ የሰርገኞች እስክስታ፣ ጭፈራ ልቅ አድርገውት። ሰኒም በበኩሏ አጋር እየፈለገች ጃኬት አንስታ ትወዛወዝ ጀመር። እኔ ግን የሰርጋቸው ለት የሆነ ነገር እንደሚያጋጥማቸው አስቢያለሁኝ እናንተስ በኮሜንት አሳውቁኝ። እናንተ ምን ይፈጠራላችሁ ታስባላችሁ? እኔ ግን ሰርጉ የሚቀጥል አይመስለኝም የሆነ ነገር እንደሚፈጠር ውስጤ ነግሮኛል። እዛ መሬት መጥተው ሰኔ ሙሩ ጽናት ሉ ጨፍሩ እያሉ ሲጨፍሩ፣ ሰኔ ቤተነሽን ጨፍረ እስክስታውን ወረደች። በቃችሁ ጋሽ ሰማልኮ የኪራማ አባት መጥተው እሳይ ሳይ ሳይ በሉ እንጂ ቤቱን ቤቱና ሞቃችሁ እያሉ ጋሽ ወገቡት አለች ሰኔም። ከዛ በስክስታ ወረዱ። አይ እንዴት አድርጌ ልውረድ አረጆ መሰለኝ አሉ አረጋሽ። እንደሱ ተጫዋቱ፣ ተጫዋቱ አስትዬም እየመጣች ነው አሉ ከዛም እንደ ማፈር ብለው ቁጭ ቁጭ ሲሉ በቃ ስራ ላስፈታችሁ፣ ብለው የኪራበት ሄዱ። አንቺ አብደሽ ሰውንም ታሳብጃለች። እንዲ ምናሳብዳለው አሳብዳለሁ፣ ሰርተደል አለች። አንቺ እኮ ዝም ብለሽ ነው ጋሸም እቴቴም በጣም ነው የሚወዱሽ አለች። አባቴ ብቻ አለመምጣቱ ትንሽ ቅር አለኝ። አልመጡም ብለሽ እንዳታዝኒ፣ ሙሩ ደግሞ በቃ ከሰርጉ በኋላ እንሄዳለን ወይ። እሱም ጥሩ ሀሳብ ነው አለች። በቃ እንደዛ እናደርጋለን ተባባሉ። አበቃ ቤቱን እና ዘጋጃቸው ብለው ብድግ ያሉ ትጉ እንዲህ እንደቅ እንደደመቀ ይቀጥል ይሆን? እናንተ ምን ትላላችሁ በኮሜንት